በአሁኑ ሰዓት በተሰማው ዜና መሰረት ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል። በር መረጃ የተወዳችሁ ኦርቶዶክሲያን ባለማተቦች ይህን መረጃ ሁላችሁም እባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቀሆን ሚዲያ ቤተሰቦች፣ እንደምናላችሁ እንደምንስቆያችሁ እኔ አለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን፣ የምስራች እንኳን ደስ አላችሁ ማለት ወዳለሁኝ። እጅግ ደስ የሚሉ ዜናዎች ዛሬ ሰምተናል ከ ቅዱስ ሲኖዶስ በወቅታዊ ጉዳይ በብፁዕ አቡነ ገብርኤል በምንፍቅና አስተምሮ ላይ መግለጫ ወጥተዋል ማለት ነው። መግለጫ ወጥተዋል እጅግ አስደሳች ዜና ነው። መረጃውን ማስደምጣችሁ ይሆናል። ቤታችን ቅድስት ድንግል ማርያምን የምንፍቅና ስብከት በመስበካቸው ቤታችን ቅድስት ድንግል ማርያም ክብር ዝቅ ለማድረግ ይህንን አደገኛ የሆነ የተሀድሶ ሴራ እንቅስቃሴ ሲያደርጉ የነበሩት የብፁዕ አቡነ ገብርኤል ስብከትን እንዲወያዩበት በአስቸኳይ ስብሰባ እንዲደርግ ቅዱስ ሲኖዶስ ወስኗል። መረጃው ሙሉ የማስደምጣችሁ ይሆናል። ሁላቸው የሚዛሩ የሚዶ ከምንጊዜም በላይ ጉልበት ስጡት። ብዙዎች ጋር ደርሶ ብዙ ኦርቶዶክሳውያን ይህን ቪዲዮ እንዳዩት እፈልጋለሁ ማለት ነው። የተወዳቸው ኦርቶዶክሳውያን፣ ለዚህ ቻናል አዲስ ከሆናቸው ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንደደረሳችሁ የደወል ምልክቷን መጫን እንዳትረሱ። ቅድም ያወዳደርኩት ቪዲዮ ስዳቸዋለኝ፣ ተከታተሉ። ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ነገር ግን ያነሱት አጀንዳ ጥያቄ የፈጠረባችሁ ሰዎች፣ አንድ ነገር ግን አስረግጠን ልንነግራችሁ ወይንም ደግሞ ልናስረዳችሁ እንሻለን እንወዳለን ለምሳሌ ለምሳሌ እኛ ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ፣ ለወላዲተ አምላክ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደውን ስግደት ግን ልባችን ላይ ነው ያለው። ስለዚህ እመቤታችን ወላዲት አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ነገር ግን በዚው አጋጣሚ ይህንን መልእክት ግን አድርሱልኝ ሁላችሁም ማለት ነው። ገብርኤልን የምናቀው መላእክትን ሲያረጋጋና ሲያጸና ነው። አቡነ ገብርኤልን የሚያክል ትልቅ ስም ይዘው አያምሱ አያናውጡ። አጀንዳ አይፍጠሩብን። በዚሁ አጋጣሚ ግን ሌላም ነገር የምጨምረው ነገር ይቺ አማናዊት ንጽሕት መንፈሳዊት ዓለም አቀፋዊት ሐዋርያዊት የሆነች ቤተ ክርስቲያን ሊቃውንቶች አላት። በሚገባት ልክ በሚገባዎት ልክ በጣም ብዙ መልስ ሊቃውንቱ ስለሰጡ እኔ እዛ ላይ የምጨምረው ነገር ግን በፍጹም አይኖርም። ኦርቶዶክሳያን እመቤታችንን ቤዛዊት ዓለም እንበላት፣ ጠላት ይቃጠል። ሁላችሁም ኮሜንት ላይ ወላዲት አምላክን ቤዛዊት ማርያም፣ ቤዛዊት ማርያም፣ ቤዛዊት ማርያም እያለን ጻፉ። ሰበር መረጃ። የተወዳችሁ ኦርቶዶክሲያን ባለማተቦች ይህን መረጃ ሁላችሁም እባካችሁ ሼር፣ ኮፒሊንክ፣ ሪፖስት አድርጉልኝ። አካውንቴም ዋርኒንግ ላይ ነው። ሁላችሁም ይህን መረጃ ኮፒሊንክ፣ ሼር አድርጉልኝ። ሰበር የሆነ መረጃ ስለደረሰን ነው። ብፁ አባታችን ብጹ አቡነ ገብርኤል የሰሜን የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እንደምናስታውሰው ብፁ አባታችን በፍኑተ ጽድቅ ዕለተ አርብ ላይ በስቅለት ቀን ማለት ነው፣ በፍኑተ ጽድቅ አዳራሽ ውስጥ አንዲት ስብከት ሰብኮ ነበረ። ያም ስብከት እንግዲህ በዕለተ ትንሣኤ ነው የተለቀቀው። ከዛ በኋላ እንግዲህ ከቤዛዊት አለ ድንግል ማርያም ቤዛዊት ዓለም አትባልም እና ሌሎች አስተምርቶች ስህተት የሆኑ አስተምርቶች በጣም ብዙ ማለት በምንችል ደረጃ ተጋርቶ ነበረ። በርካታ መምህራን፣ በርካታ ሊቃውንት፣ በርካታ ምእመናን በዚህ ጉዳይ ላይ ሀሳብ አስተያየት ሰጥተዋል። የአንድ ጳጳስ ተጠሪነቱ ለቅዱስ ሲኖዶስ እንደሆነ እናውቃለን። ታዲያ ብፁዓን አባቶች ሆይ መልስ ስጡ በሚል በርካታ መምህራን ለቅዱስ ሲኖዶስ ለቋሚ ሲኖዶስ መረጃዎችን ሲያደርሱ ነበረ። ለዛም በሚመስል ሁኔታ አሁን የደረሰን ሰበር መረጃ አለ። እሱም ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ጉዳይ ላይ ስብሰባ ለመያዝ ቀነ ቀጠሮ ይዟል። ሚያዝያ የፊታችን አርብ ማለት ነው 17 በቅዱስ ሲኖዶስ ምላቱ በምላት ሊቃነ ጳጳሳት በተገኙበት የቋሚ ሲኖዶስ አባላት ማለት ነው በብፁዕ አቡነ ገብርኤል ጉዳይ ለመወያየት እንዲሁም ደግሞ በፖፕ ፍራንሲስ ሞት ጉዳይ ለመገናኘት የፊታችን አርብ ቀነ ቀጠሮ ይዟል። ስለዚህ ጉዳዩን አሁን ወደ አባቶቻችን ወደ ቋሚ ሲኖዶስ ወደ ብፁዓን ሊቃነ ጳጳሳት ያመራ ስለሆነ የአባቶቻችንን መልስ እናድምጥ፣ የአባቶቻችንን መልእክት እናድምጥ የአባቶቻችን ውሳኔ እንጠብቅ የሚል መልእክት ለማስተላለፍ ነው ወደ እናንተ የመጣሁት። ሰበር ነው። የአንድ ጳጳስ ተጠሪነቱ ለቅዱስ ሲኖዶስ ነው። አባቶቻችንም እጅግ የተሻሉን ውሳኔ እንደሚወስኑ ከመንፈስ ቅዱስ ጋር ሆነውም እንደሚያሳውቁን እምነት አለን። ሼር ኮፒሊንክ ሪፖስት አድርጉልን ያሮስ ሁለት ላይ ይህን ሰበር የሆኑ መረጃዎችን ለቅቄላችኋለሁ። በያሮስ በዋናው ቻናል ደግሞ ከብፁዕ አባታችን ጋር የተገናኙትንም ሀሳቦች በስፋት እላቸው ይዤ መጥቻለሁኝ። ገብታችሁ ተከታተሉ። ወንድማችሁ ልሁል መብራቱ ነኝ። ያሮስን ፎሎ ስታደርጉ ሰበር የሆኑ መረጃዎች ይደርሷችኋል። ያሮስ የእናንተም የኛም ነው። በአሁኑ ሰዓት በተሰማው ዜና መሰረት ቋሚ ሲኖዶስ ብፁ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ቋሚ ሲኖዶስ ዛሬ ማለዳውን ባደረገው መደበኛ ስብሰባ ብፁ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታውን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአተ በተገኙበት እንግዲህ ለአርብ ቀጠሮ ተይዞለታል። ለተጨማሪ መረጃ እንግዲህ ፎሎ ማድረጋችሁን እንዳትረሱ። መልካም ቀን። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል። ቋሚ ሲኖዶሱ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉን ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸውም የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምላት በተገኙበት ለአርብ ሚያዝያ 12 ቀን 2017 ዓ ም ቀጠሮ ይዟል። በተያያዘም ዜና የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ስርዓተ ቀብር ላይ የቤተ ክርስቲያኒቷ ሊቃነ ጳጳሳት ብፁዕ አቡነ ዲዮናስዮስ ና አቡነ ብፁዕ አቡነ ህርያቆስ ዘአውሮፓ ቤተክርስቲያናችንን በመወከል እንዲገኙም ተወስኗል። መረጃው ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ አድሩ። ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ ስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ሳለፉት ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸው የታለፈው ትምህርት ዝርዝር ሁኔታ ለመመርመር ውሳኔ ለማሳለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ዓ ም ቀጠሮ ተይዟል። ረቡዕ እንግዲህ ቤተክርስቲያንን የሚጠቅም ውሳኔ ይወሰናል ብለን ተስፋ እናደርጋለን። ቋሚ ሲኖዶሱ እንግዲህ ገንዘብ ቤዛው በሆነው ቅድስት ድንግል ማርያምን ግን ቤዛ ልትባል አይገባም ብሎ በድፍረት የተናገረውን ሰውዬ ቋሚ ሲኖዶሱ እንግዲህ ዛሬ ተወያይቶበታል። ለቀጣይ ማለትም ሚያዝያ 17 ቀን እንግዲህ የሚናገሩት የሚለው ይኖራል ማለት ነው ሲኖዶሱ። እናንተስ የዚህን ሰውዬ ጉዳይ እንዴት ታዩታላችሁ ትመለከቱታላችሁ? እንደኔ እንደኔ ሳስበው ለእንደነዚህ አይነት ሰዎች ቤዛቸው ገንዘብ ነው እንጂ ቅዱሳን ሊሆኑ አይችሉም። ምክንያቱም ለነሱ ገንዘብ ገንዘብና ገንዘብ፣ ጥቅምና ጥቅም እንግዲህ ለእነሱ ቤዛቸው ማለት ነው። የእናንተን ሀሳብ እንግዲህ ሰጡበ ዛሬ ሁሉንም ጉድ እናፍረ ጠርጠዋለን። ሳይደፈርስ አይጠራም። አስኬማውን ደፍቶ መንጋውን ካልመራ መመሪያ ያስብልም። ጥምጣምና ጭራ አዎ አሁንም በድንግል ማርያም አትምጡብን። የምንፍቅና ሴራችሁን በኦርቶዶክስ ማሊያ አትጫውቱ። እኛ በቅቶናል፣ አንገሽግሾናል። አሁንም ጥያቄያችን ለዚህ አባታችን ብቻ ሳይሆን ለፍኖተ ጽድቅ ዋና መስራች ለሆነው ለአቶ ጸጌ ነው። እባካችሁ ምንፍቅናን አሁን በመድረካችሁ አታስተላልፉ፣ ይሰለቻል። ከአመታት በፊት ይቅርታ እንደጠየቃችሁ እኛም በቦታው ተገኝተን አረጋግጠን እናውቃለን። ነገር ግን አሁንም እየሰራችሁት ያለው ሴራ እንዲሁም ደግሞ የምንፍቅና ትምህርታችሁ፣ መዝሙራችሁ ብዙ ንፋቄ አሁንም በአደባባይ እያየን ነው። ስለዚህ የተዋሕዶ ልጆችን ማስከፋት ምንም ጥቅም የለውም። እባካችሁ ቤተክርስቲያናችን ሰፊ ናት። ብዙ ትምህርቶቿ፣ ብዙ ስርዓቶቿ ገና ተነክተው አላለቁም። ገና ምእመኑ ብዙ ያልተማረው ወንጌል አለና እባካችሁን እሱን ስበኩልን። ምንፍቅና ዛሬም ለእኛ ምንም አይሰራልንም። አንገሽ ግሾናል እኛ ከአባታችን ምንም አይነት ችግር የለብንም። ዛሬም የተዋሕዶ ልጆች እገዛችሁ ያስፈልገናል። ዛሬም ይህ አጀንዳ የተከፈተው ባቡነ ገብርኤል ነውና ኮመንቱን ያ የመላእክት አለቃ መላእክት በተረበሹ ጊዜ ባለንበት ንጽና ባለው በመልአኩ በቅዱስ ገብርኤል የነን ቪዲዮ ኮመንቱን አጥለቅልቁት። ገብርኤል ገብርኤል እያላችሁ ጻፉልኝ። ነገር ልንገራችሁ። ጳጳሱ ያስተማሩት ድንግል ማርያም ቤዛዊተ ዓለም አይደለችም ብለው ያስተማሩት ትምህርት ተሳስተው አደለም። ለምን እንሸዋወዳለን? ሆን ተብሎ ተዘጋጅተውበት የተናገሩት ነገር ነው። ይሄን ደግሞ ልታውቁ የምትችሉት ኢቭን መዝሙሩ ራሱ ትክክል አይደለም ብለው ነው የተናገሩት። ሆን ተብሎ ታቅዶበት ማለት ነው። እኔ ሰርፕራይዝ አያደርገኝም። የሚገርም ነገር ከቤተ ክርስቲያን ጀምሮ እስከ ገዳም ውስጥ በብር የተገዙ የዚችን ቤተ ክርስቲያን ዶግማዋን፣ ቀኖኗን፣ ትምህርቷን ሊያጠፉ የተዘጋጁ ብዙ አሉ። በጣም ብዙ ማለት ነው። ውስጥ ለውስጥ የሚሰራ ስራ አለ። አባቶች ደክመዋል፣ እየደከሙ ነው። ህዝቡ ግን አለቀም። ጥሩ አባቶች በጣም እየደከሙ ነው። ስለ እውነት ነው የምነግራችሁ። ውስጥ ለውስጥ ብዙ ሥራ እየተሰራ ነው። እንደ ጎርፍ ነው የመጡት፣ እንደ ጎርፍ ቤተክርስቲያኗን ስርዓቷን ለማበላሸት በብር ተገዝተው እንደ ጎርፍ ነው የገቡባት ውስጥ ለውስጥ። እባካችሁ ካሰባችሁ አስቡ፣ በደንብ አስቡ፣ ምን እየተደረገ እንደሆነ አስቡ። ዛሬ ቀላል ሊመስላችሁ ይችላል። እቺ ትንሽ ትምህርት ነች እየሰፋ እየሰፋ ሄድና ነገሮችን ለማበላሸት ስለመጡ ብዙ ነገሮች ሳይበላሹ ወደ ድሮ እምነታችን ብንመለስ ይሻላል። ይሄ እንትን አመጣ እየተባለ የሚሯሯጠው ነገር እሲ ሰከን እንበል። ድነት በእንደዚህ አይነት ነገር አይደለም። እኔ ስናገር ላይስማማችሁ ይችላል። እኔ ትንሽ የማማቃት ነገር ዛሬ ላትቀበሉ ትችላላችሁ፣ ግን እየተሰራ ያለ ስራ በጣም የሚገርም ነው። ስለ እውነት ነው የምነግራችሁ እና እባካችሁ ተረዱ። አመሰግናለሁ። ፍጡር ቤዛ መሆን አይችልም። ይህ ትምህርት እንግዲህ የተላለፈው በፊኖ ተዝቅ ሚዲያ ነው። ከዚህም በፊት በምንፍቅና ውስጥ የነበረ ሚዲያ ነው። ቅርታ፣ ተጭቀን ተመለሰ የቤተክርስቲያናችን አሁን እንግዲህ ቁጥር አንድ ጠላት መሆኑን በድጋሚ ያረጋግጡልናል። ስብከታቸው፣ ዝማራቸው፣ ሁሉ ነገራቸው ከቤተክርስቲያን ውጭ ነው። በጳጳስ የመራ አላችሁ። የት አለ ታዲያ የሚቆጣጠር ጳጳስ? ጳጳሱ ዘይዶ ምን ዘራዩ የሚያስተምሩ ምንፍቅና ነው። ይሄ የቤተክርስቲያናችን ቁጥር አንድ ጠላት የሆነ ሚዲያ ነው። ሁላችሁም ይሄ ሚዲያ ልትቃወሙ ይገባል። ልንከታተሉ ይገባል ማለት ነው። በስራ ቦታ እየሄዱ ሰዎችን ማበሳጨት፣ ሰዎችን እንስራበት ተዉን እስኪሉ ድረስ መጨቅጨቅ ወንጌል መስበክ ማለት አይደለም። ወንጌል መስበክ ማለት ሰዎችን ወደ ጌታ መጥራት ማለት ነው። ወደ ጌታ ለመጥራት ደግሞ የሚቀድመው ፍቅር እንጂ እልህ አይደለም። እልህ መጋባት፣ በየገበያው እልህ መጋባት በየገበያው እየሄዱ ሰዎችን ማበሳጨት ወንጌል የሚመስላችሁ እነሱ እናንተ ላይ ሲሰነዝሩ ይኸው ለጌታ የተከፈለ ዋጋ እያላችሁ መፖሰት ይህ ወንጌል የሚመስላችሁ ካላችሁ ተሳስታችኋል። የኢትዮጵያ ሕዝብ የኑሮ ችግር እንጂ ወይም ደግሞ ኑሮ ደፋ ቀና እንዲል ያደርገዋል እንጂ ኢየሱስን የመቀበል ችግር ኑሮበት አይደለም አደባባይ እየወጣው ለማንኛውም ወንጌል ምንድን ነው የሚለውን ለማጥናት ብትሞክሩ ደስ ይለናል። ሰላም ክርስቶስ ይብዛላችሁ። የትውልዳቸው ውድ ቤተሰቦቻችን ለዛሬው ያዝንላችሁ መረጃ ይንመስላል። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናል አብራችሁ ስለቆያችሁ።